ቀይ ባህር ለኢትዮጵያ ሕዝብ ውሃ ብቻ አይደለም። ቀይ ባህር እስትንፋስ ነው። ቀይ ባህር የኢትዮጵያ ሁሉ ነገር ነው። ሀብት፣ እድገት፣ ብልጽግና፣ ምግብ፣ መጠጥ ነው። ዛሬ ላይ ኢትዮጵያ ከቀይ ባህር ባልተገባና በህገ ወጥ መንገድ ኢትዮጵያን ገፍትሮ ቢጥሏትም፣ ነገር ግን ኢትዮጵያ የራሷ የነበረውን ለበርካታ ዓመታት ስትጠብቀውና ስትጠቀምበት የነበረውን ቀይ ባህርን ለማስመለስ እየሰራች ትገኛለች። ይህንንም ስራ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ወደ ቀይ ባህር መመለስ አለባት ብለው በጀመሩት ስራ ላይ ሁሉም ኢትዮጵያዊ የራሱ ሀብትና ንብረት የሆነው ቀይ ባህርን ለማስመለስ እንቅስቃሴ ጀምሯል። በዚህም እንቅስቃሴ ላይ በዋነኝነት ተሳታፊ የሆነው የኢትዮጵያ መከላከያ ሰራዊት ነው። መከላከያ ሰራዊቱ ለበርካታ ዘመናት ሲጠብቁ የነበረው ቀይ ባህርን ለማስመለስ እየሰራ እንደሆነ የኢትዮጵያ መከላከያ ሰራዊት በይፋዊ የፌስቡክ ገጹ ላይ ጠበቅ ያለ መልእክትን አስተላልፏል። እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦዎትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 ወይም በ011 25 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ ሁሉም ነገር ከሀሳብ ይጀምራል። ሰላም ጤና ይስጥልን። ውድ የሀሳብ ሚዲያ ቤተሰቦቻችን እንደምንቆያችሁልን፣ ዕለተይ የሐሳብ ዴሊ ፕሮግራማችን እንሆ ተጀምሯል። ሐሳብ ዴሊ በዕለቱ ከተነሱ አበይት ጉዳዮችን በመመራረጥ ወደ እናንተ የምናደርስ ይሆናል። እናንተም የዩትዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጆች የሚሻገር ይሆናል የአሰብን ጥያቄ የማይቀበሉ ኢትዮጵያውያኖች ባንዳ ነው ያለው የሀገር መከላከያ ሰራዊት የኢትዮጵያ ሕዝብ ጥቅምን መከልከል ተገቢ ስላልሆነ ኢትዮጵያ ሁሌም ለጥቅሟ በህጋዊ መንገድ ትጠይቃለች። ነገር ግን የኢትዮጵያ ጥቅምና ሉዓላዊነት የሚዳፈር ማንኛውንም ኃይል ለመመከት ዝግጁ የሆነው የሀገር መከላከያ ሰራዊት ዛሬም ነገም ቢሆን የቀይ ባህር ጥያቄ ለመመለስ ዝግጁ መሆኑ ተገልጿል። ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንዶች እንደማያቅማማ የሚገልጸው ወታደር በጳጉሜ አራት የተመረቀውን ታላቁ የኢትዮጵያ ህዳሴ ግድብ በመጥቀስ የቀይ ባህር ጉዳይ እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑ የቀይ ባህር ብሎም የአሰብ ወደብ ጥያቄ በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖር አይችልም ያለው የመከላከያ ሚኒስቴር፣ ኢትዮጵያዊ ሆኖ የኢትዮጵያን ጥቅም የሚቃወምና የሚያጠላላ ኢትዮጵያዊ ሳይሆን ባንዳ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድብ መጠናቀቁን ተከትሎ በብሔራዊ ቴሌቪዥን በተላለፈው የጉባ ወጋቸው ውይይት ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ ነበረ። ቀይ ባህር የትናንትና የዛሬ 30 ዓመት ስህተት ነበረ፣ እርሱም ይፈታል። ቀይ ባህርን ያጣንበት መንገድ ተገቢ አልነበረም፣ የተሰራውም ስህተት ነገ ይታረማል ማለታቸው ይታወሳል። አሁን ሁሉም ኢትዮጵያዊ ያለፈው እስተታችንን ለማረም በጋራ ተነስተናል፣ ቀይ ባህርን ወደ ኢትዮጵያ ለመመለስ። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። 130 ሚሊዮን ሕዝብ ጫፍ ጫፉ ተሰምሮለት በድንበር ተዘግቶ እስር ቤት ሊቀመጥ አይችልም። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የቀይ ባህር ጉዳይ ዛሬ የተነሳ የሚመስላቸው ሰዎች መኖራቸውን የጠቀሱት ጠቅላይ ሚኒስትሩ የቀይ ባህር ጉዳይ የቆየና በትውልድ ውስጥ ራሱን ችሎ የተቀመጠ ጉዳይ ነው ብለዋል። ጥያቄው ኢትዮጵያ ከቀይ ባህር ማዶ ካሉት እህትና ወንድሞቿ ጋር ያላት ግንኙነት አስፈላጊ በመሆኑ ኢትዮጵያ ወደ ቀይ ባህር መመለስ አለባት። በቀይ ባህር ማደግ፣ መበልጸግ፣ መለምለም ያስፈልጋታል። ስለዚህም ኢትዮጵያ ወደ ቀይ ባህር ትመለሳለች። የቀይ ባህር ተደራሽነት ለኢትዮጵያ የረጅም ጊዜ የኢኮኖሚ ደህንነትና ቀጠናዊ ውህደትን አስፈላጊነት ስትራቴጂካዊ በሆነ መንገድ አጽንኦት ተሰጥቶታል። ኢትዮጵያ የወደብ ተጠቃሚነትን ለማረጋገጥ ለንግድና ለልማት አስፈላጊ የሆነውን የሰላም ውይይትና ቀጠናዊ ትብብር ለማረጋገጥ አጽንኦት ሰጣ ትገልጻለች። የጠቅላይ ሚኒስትሩ አካሄድም ኢትዮጵያ በአፍሪካ ቀንድ ጠንካራ እና ከጎረቤት ሀገሮቿ ጋር እርስ በርስ የተሳሰረች ሀገር እንድትሆንና በሀጉሪቱ መረጋጋት ላይ ያተኮረ የጋራ ተጠቃሚነትን ለማረጋገጥ የሚያልም ስለሆነ ኢትዮጵያ የተፈ ጥሮ ሀብቷን በሰላማዊ መንገድ ለማስመለስ ታጸናለች። ትውልድ ያልፋል፣ ትውልድ ይመጣል። ለዘመናት የትውልድ መፈራረቅ ሂደት ታዲያ በሕያው ጸንቶ የሚቀጥለው ዘላለማዊ ነገር ቢኖር ሀገር ነው። ሀገር ብዙ ጊዜ በባንዳ ትወረራለች። ባንዳም አይጠፋም። እርግጥ ነው፣ ለሀገራችን ኢትዮጵያ ባንዳ ብርቅ አይደለም። ኢትዮጵያን የካዱና የሸጡ የኢትዮጵያን ጥቅም ወደ ጎን በመተው አገራቸውን የካዱ ባንዳዎች ጥንትም ነበሩ፣ አሁንም አሉ። ጠላቶቻችን በኢትዮጵያ ላይ የሚረባረቡባትና ቅጥረኛ ባንዳዎች እንደ አሸን የሚፈሉበት ጊዜ ሁኔታ አሁን አብቅቷል ጊዜና ሁኔታውን አገናዝበናል ስንል አንድም በባለፈው ቅጥረኛ የባንዳ ወረራ ወቅት ነው በሌላ መልኩ ደግሞ ወሳኝ ሀገራዊ ብሔራዊ ጥቅምን የሚያረጋግጥ ተግባራትን ለመወከል ኢትዮጵያ በአጭሩ ታጥቃ በምትነሳበት ያሉትን ባንዳዎች በማሰብ ነው ቀይ ባህር ከሶስት አስርተ ዓመታት በላይ የኢትዮጵያ ህመም ሆኖ የታላቅ አገሪቷን ክብር አሳንሷል። የጂኦፖለቲካ ብሔራዊ ወሳኝ ጥቅሟንም ቀምቷል። የቀይ ባህርና የሐሰብ ወደብ ጉዳይ የኢትዮጵያ ጥያቄ እንዳልሆነ በማስመሰል የተለያዩ የሐሰት ትርክቶችን በመንዛት ኢትዮጵያን ከቀይ ባህር የመግፋትና ህጋዊ በማስመሰል የኢትዮጵያ ጥቅም ሲበዘበዝ ኖሯል። ለእኛ ለሁላችንም መኩሪያ መመከያችን የሆነችው ኢትዮጵያችን ብሔራዊ ጥቅሟን ለማረጋገጥ የትኛውን መስዋዕትነት ለመክፈል ለሰከንድ አናቅማማም፣ የሚለው የኢትዮጵያ ወታደር፣ የኢትዮጵያ መከላከያ ሰራዊት የሀገራችን የቀይ ባህር ጥያቄ በዓለም አደባባይ በይፋ መጠየቁን በታላቅ ደስታ ስሜታችንን ሞልተን እንናገራለን ይላሉ። እኛ ፖለቲከኛ አይደለንም። ይህ ማለት ግን ፖለቲካ አናውቅም ማለት አይደለም። ስለ ኢትዮጵያ ብሔራዊ ጥቅም መረጋገጥ ወደንና ፈቅደን ለኢትዮጵያ ስንሰየፍላቆይ ተገኝተናል ። ይህም የማይጠረጠር ጉዳይ ነው። በመሆኑ የቀይ ባህር ብሎም የአሰብ ወደብ ጥያቄ በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም። የኢትዮጵያ ጥላት እንደ ድሮ በራስ መምጣት ትቶ ባንዳ እያደራጀ፣ ለሚዲያ ሽፋን እየሰጠ፣ ገንዘብ እያከፋፈለ አገራችንን ለማዳከም እየሰራ ነው። ኢትዮጵያ የተፈጥሮ ሀብቷን እንዳትጠቀም፣ እንዳትወጣ፣ እንዳትገባ የሚያደርጉ ጠላቶች አሏት ሲሉ የጦር ኃይሎች ጠቅላይ ኤታማዦር የሆኑት ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ይሄም ጠላት እንደ ድሮ በራስ መምጣት ትቶ በሌሎች እየመጣ ስለሆነ ነው። ጣላቶቻችን ባንዳ እየፈለፈሉ እያደራጁ እያስታጠቁ ለሚዲያ ገንዘብ እየሰጡ እያከፋፈሉ ሀገሪቷን ለማዳከም እየሰሩ ቢሆንም ኢትዮጵያ ግን የምትዳከም ሀገር አደለችም። ኢትዮጵያ በትልቅ ለዋላዊ ጸንታ የቆመች ሀገር ነች። ጠንካራ የመከላከያ ሰራዊት አላት፣ ጠንካራ ህዝብ አላት፣ ጠንካራ ኢኮኖሚ አላት። የህዝብ መተሳሰብ ያለባት ሀገር ስለሆነች ማንም ባንዳ አመጡ ኢትዮጵያ ሊያፈርሳት አይችልም። ኢትዮጵያም ቀይ ባህር ዋነኛ መውጫ መግቢያ በሯ ሆኖ ሳለ ቀይ ባህርን ለመጠቀም ማንንም አትለማመጥም። ሀገራዊና ዓለም አቀፋዊ በሆኑ ህጎች ትሄዳለች። ለሰጧትም ህጋዊ ምላሽን ትሰጣለች። ኢትዮጵያና ቀይ ባህር አንድ እስትንፋስ ስለሆኑ ኢትዮጵያ ቀይ ባህር ያስፈልጋታል። ኢትዮጵያ ከጎረቤቶቿ ጋር ያላትን ወዳጅነት እያጠናከረችም ነው። ከሰሞኑ ኢትዮጵያ ከኬንያ መንግስት ጋር ለሁለተኛ ዙር ወታደራዊ የትብብር ስምምነት ተፈራርማለች። የኬንያና የኢትዮጵያ መከላከያ ተቋም በተለያዩ ወታደራዊ መስኮች በትብብር እየሰሩ መምጣታቸውን የገለጹት ፊልድ ማርሻል ብርሃኑ ጁላ ሁለቱም ሀገራቶች በቀጣይ በጋራ የሚሰሩ ስራዎችን በጋራ ተጠናክረው እንደሚሰሩ ጠቁመዋል። ኢትዮጵያ ቀይ ባህር ያስፈልጋታል ስንል ለፖለቲካ ፍጆታ አይደለም። ኢትዮጵያ ቀይ ባህር ያስፈልጋታል ስንል ለሀገር እድገት፣ ለኢትዮጵያ ብልጽግና፣ ለሁሉም ሕዝብ ተጠቃሚነት ነው። ኢትዮጵያ ቀይ ባህርን ስትጠቀም የኖረች ሀገር ዛሬ ላይ ባልተገባ መልኩ ተገፍታ ከቀይ ባህር ወጣለች። ነገር ግን የቀይ ባህር ባለቤት የነበረች ሀገር ዛሬ ላይ ምንም ወደብ የላት። ጎረቤቶቿ ወደቡን ሳያለሙበት የግመል ማጠጫ አድርጎታል። ኢትዮጵያ ግን ቀይ ባህርንና አሰብን የምትፈልገው ግመል ልታጠጣበት አይደለም ቀይ ባህርን የምትፈልገው ኢኮኖሚያ ልታሳድግበት፣ ጂኦፖለቲካዋን ከፍ ልታደርግበት፣ የቀጠናው ሰላምና መረጋጋት ልታመጣበት፣ የቀይ ባህር ሽብርተኞችን ልትዋጋበት ነው። ኢትዮጵያ በቀላሉ የምትመለስ ሀገር አይደለችም። ቀይ ባህር ዋነኛና አስፈላጊ ጥያቄያችን ነው። ለቀይ ባህር ስንል የሚከፈለው መስዋዕትነት እንከፍላለን። እንዴት አሉ። ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉ ትምህርትና አገልግሎት አሎት፣ ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 ወይም ወይንም በ011 25 03 10 ይደውሉልን። ኑ አብረን እንስራ። ሀሳብ ሚዲያ፣ ሁሉም ነገር ከሀሳብ ይጀምራል።